ቢ83 የኒኩለር ቦምብ በአሁኑ ጊዜ በአሜሪካ የጦር መሣሪያ ግምጃ ቤት ውስጥ የሚገኝ እጅግ ኃይለኛ የኒኩለር ስበት ቦምብ ነው። የዚህ ቦምብ ከፍተኛው የማጥፋት አቅም 12 ሜጋቶን ሲሆን በ1945 በሄሮሺማ ላይ ከተጣለው የአቶሚክ ቦምብ 80 እጥፍ የበለጠ ኃይል አለው። ይህ ኃይል በአንድ ትልቅ ከተማ ላይ ቢወርቅ? ወዲያውኑ በመቶ ሺዎች የሚቆጠሩ ሰዎችን ሊገልና ሰፊ አካባቢን ለረጅም ጊዜ መኖሪያ እንዳይሆኑ ሊያደርግ ይችላል። ቢ83 ኒውክለር ቦምብ በስትራቴጂካዊ ቦምብ አይሮፕላኖች የሚወረወር ሲሆን ለአሜሪካ ጦር ሰራዊትም የኒውክለር መከላከያ ቁልፍ አካል ሆኖ ያገለግላል። ምንም እንኳን አሜሪካ አነስተኛ ኃይል ያላቸውን የኒውክለር መሳሪያዎችን ብትመርጥም ቢ83 ትልቁን የማጥፋት አቅም በመያዝ የጠላትን ጥቃት ለመመከት እንደ የመጨረሻ አማራጭ ሆኖ ተይዟል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።